አስክሬን ጭኖ ሲጓዝ የነበረ መኪና ተገልብጦ የአምስት ሰዎች ህይወት ማለፉ ተሰምቷል። መኪናው ከደሴ ወደ ሰቆጣ አስክሬን ጭኖ ሲጓዝ አደጋው መድረሱንም ሰምተናል። ጉዳዩን እንገራችሁ። በዋግ ህምራ ብሔረሰብ አስተዳደር በሰቆጣ ወረዳ 07 ቀበሌ ዳብል ማርያም ዲቨርሳይል አፈር ጎጥ በተከሰተ የትራፊክ አደጋ የሰዎች ህይወት ማለፉ ተገልጿል። የሰሌዳ ቁጥር አማ 3336 ኮድ 3 የሆነ ሚኒባስ ከደሴ ወደ ሰቆጣ አስክሬን ጭኖ ሲመጣ በደረሰ ድንገተኛ ትራፊክ አደጋ ሶስት ወንድና ሁለት ሴቶችም በደምሮ የአምስት ሰዎች ህይወት አልፏል። በተከሰተው የትራፊክ አደጋ ሰባት ወንድ፣ አራት ሴት ቀላልና ከባድ ጉዳት የደረሰባቸው መሆኑን በሰቆጣ ፖሊስ ጽህፈት ቤት የመንገድ ደህንነት ትራፊክ ክፍል ኃላፊ ኢንስፔክተር ሲሳይ አበራም ገልጿል። በፍርድ ቤት ችሎት ላይ ሐሰተኛ ምስክርነት የሰጡ ሁለት ወንድማማቾች በእስራት ተቀጥተዋል። በምዕራብ ሐረርጌ ዞን አንጨር ወረዳ ጨለለቃ ከተማ ፍርድ ቤት ችሎት ላይ ሐሰተኛ ማስረጃ በመሆን በፍትህ አሰራር ሂደት ላይ የተዛባ ውጤት ለመስጠት የሞከሩ ሁለት ወንድማማቾች በእስራት ተቀጥተዋል። የአንጨር ወረዳ ፍርድ ቤት እንደገለጸው አንደኛ ተከሳሽ አልየ ሁሴን፣ ሁለተኛ ተከሳሽ ሳዳም ሁሴን የተባሉ ሁለት ወንድማማቾች በወንድማቸው ሙሳ ሁሴንና አቃቤ ህግ መካከል ባለው የወንጀል ክስ ክርክር ለወንድማቸው የመከላከያ ማስረጃ ሆነው ቀርበው በሐሰት ሲመሰክሩ በቁጥጥር ስር ውለው ምርምራ ተጣርቶባቸው በእስራት ተቀጥተዋል። ሁለቱ ወንድማማቾችም በሐሰት ማስረጃ የፍትህ ሂደቱን ለማዛባት ባደረጉት ጥረት በወንጀል ህግ ቁጥር አራት አምሳ ሶስት በሐሰተኛ ምስክርና ማስረጃ ክስ የተመሰረተባቸው መሆኑን መግለጫው አመላክቷል። በአቃቢ ህግም የተመሰረተውን ክስ ሲከታተል የነበረው የአንጨር ወረዳ ፍርድ ቤት ሁለቱም ተከሳሾች ወንድማማቾች ዳኝነት ስርዓት በሚካሄድበት ሂደት የአንድ ወገንን ለመጥቀም ሀሰተኛ ማስረጃ ሆኖ በመቅረባቸው ሰኔ አራት ቀን 2017 ዓ ም እያንዳንዳቸው በአንድ አመት ከሁለት ወር እስራት እንዲቀጡ የአንጨር ወረዳ ውሳኔ መስጠቱን ብስራት ራዲዮ ከወረዳው ያገኘው መረጃ እያመላክታል። መረጃው የኤደን ሽመልስ ነው። መርማሪዎች ከሰሞኑ በተከሰከሰው የኤር ኢንዲያ አብራሪዎች ክፍል ውስጥ የድምፅ ቅጂ ማግኘታቸውን ተናገሩ። መርማሪዎች ከተከሰከሰው አውሮፕላን የበረራ ክፍል ውስጥ የድምጽ መግጃውን ወይም ሲቪአር ከህንድ አውሮፕላን ማግኘታቸውን ገልጸዋል። ወደ ለንደን ሲያቀና የነበረው ናም ኤርህንድ አውሮፕላን ቦይንግ 787 8 ድሪም ላይነር አውሮፕላን ከህንድ ምዕራባዊ አህመድ አባድ ከተማ ሐሙስ ሁለት ሲነሳም ተከስክሷል። ቢያንስ 270 ሰዎች ህይወት ያለፈ ሲሆን አብዛኛዎቹም ተሳፋሪዎች ናቸው። ሲቪያር የአብራሪዎቹን ንግግር ማንቂያ፣ መልእክትና ድምፆችን ጨምሮ ከኮክፒት ክፍልም ይይዛል። እንደ ከፍታ፣ ፍጥነትና ሞተር አፈጻጸም ያሉ ወሳኝ የበረራ መለኪያዎችም የሚመዘግብ የበረራ መረጃ መቅጃ ኤፍዲአር አርብለትም ከፍርስራሹ ውስጥም ተገኝቷል። ሁለቱም ሲቪአር ና ኤፍዲአር በጋራ የአውሮፕላን ጥቁር ሳጥን መባልም የሚታወቁት ናቸው። የበረራዊ መጨረሻ ጊዜዎችም እንደገና ለማጤንና የአደጋውን መንስኤ ለማወቅም በአየር አደጋ ምርመራዎች ውስጥም ወሳኝ መሳሪያም ነው። ጥቁር ሳጥኑ ስሙ ባይገልጸውም ከአደጋ በኋላ ሁለት ብሩህ ብርቱካናማ መሳሪያዎችም በውስጡት ይዟል። አንዱ ሲቪአር ሲሆን ሌላኛው ደግሞ ኤፍዲአርም ይባላሉ። ሁለቱ እነዚህ መሳሪያዎችም ከአደጋ በኋላ ለትንተናም የተነደፉ ናቸው። የህንድ መገናኛ ብዙኃን ምንጮችን ጠቅሶ እንደዘገቡት የቦይንግና ፌዴራል አቪሽን አስተዳደር እንዲሁ የአሜሪካ አቪየሽን ደህንነት ኤጀንሲ ባለስልጣናትም የአደጋውን ቦታም ጎብኝተዋል። በተናጠል በህንድ መንግስት የተቋቋመው ከፍተኛ ኮሚቴ የአደጋውን መንስኤ ለማወቅ የሚያስችል ከፍተኛ ኮሚቴ ሰኞ የመጀመሪያውን ስብሰባም አድርጓል። ኮሚቴው በሶስት ወራት ጊዜ ውስጥም የመጀመሪያ ሪፖርት እንደሚያቀርብ ኦልሄንድ ራዲዮ ዘግቧል። የወደፊት ተመሳሳይ አደጋዎችን ለመከላከል የሚረዱ አዳዲስ መደበኛ የአሰራር ሂደቶችንም እንደሚያቀርብ ገልጿል። ኢራን በእስራኤል የወደብ ከተማ ሀይፋ እናም በመዲናዋ ቴላቪቭ በፈጸመችው ጥቃት ሶስት ሰዎች ሲገደሉ፣ በርካቶች ግን ቆስለዋል። የኢራን ሚሳይሎች የእስራኤልን ቴላቪቭ እናም የወደብ ከተማዋን ሀይፋን ዛሬ ሰኞ በመምታቱ ቤቶችን አውድሟል የዓለም መሪዎችም በዚህ ሳምንት በቡድን ሰባት ስብሰባ ላይ በሁለቱም የቀድሞ ጠላት ሀገራት መካከል የሚካሄደው ጦርነት ወደ ሰፊ ቀጠናዊ ግጭት ሊመራ ይችላል የሚል ስጋትም አድሮባቸዋል የእስራኤል ሚዲያ እንደዘገበው በሀገሪቱ ላይ በተፈጸመው ጥቃት ሶስት ሰዎች ሲገደሉ በደርዘን የሚቆጠሩም ደግሞ ቆስለዋልም ብለዋል በሀይፋ የወደብ ከተማ ሰላሳ ያህል ሰዎችም ቆስሏል ሲሉ የአደጋ ጊዜ ባለስልጣናትም ተናግረዋል በደርዘን የሚቆጠሩ የአደጋ ጊዜ የመጀመሪያ ምላሽ ሰጪዎችም ወደ ጥቃት ዞኖች ሲጣደፉ የሚያሳዩ ምስሎችም ተሰራጭተዋል። በወደቡ አቅራቢያ የሚገኝ የኃይል ማመንጫና የእሳት ቃጠሎ ታይቷል ሲል መገናኛ ብዙሃንም ዘግቧል። በቴል አቪቭ ላይ በርካታ ሚሳኤሎችና ፍንዳታዎች የነበሩ ሲሆን ኢየሩሳሌም ላይ ተመሳሳይ ጥቃት እንደነበረም የቪዲዮ ምስል አመላክቷል። በከተማዋ ከሚገኝ የአሜሪካ የኤምባሲ ቅጥር ግቢ ውስጥም በመቶ ሜትሮች ርቆ የሆቴሎችን እና ሌሎችን በአቅራቢያ ያሉ ቤቶችን መስኮት የሰባበረም ጥቃት ደርሷል። በቴል አቪቭ ሰፈር ውስጥም የሚገኙ በርካታ የመኖሪያ ህንፃዎችም ወድመዋል። በኢራን የሟቾች ቁጥር 224 ደርሷል። ከነዚህ መካከል ሰባ ሴቶችና ህጻናትም ይገኙበታል። የኢራን ኢስላማዊ አብዮታዊ ጥበቃ ጓድ አይአርጂሲ የስለላ ኃላፊና ሌሎችም ሁለት ጄኔራሎች እሁለት በእስራኤል ጥቃትም ተገለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕም ሁለቱ ወገኖች ስምምነት ማድረግ አለባቸው ሲሉ ጥሪ በማቅረባቸው ስብሰባዎች እየተደረጉ መሆናቸውም ተናግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እዚህ ያለው ጉዳይ ማባባስ ሳይሆን ኢራን የኒውክሌር አቅሟን እንድታዳበር ማስቆም ነው ብለዋል።